ዳንሾ እንዴት ነሽ? ጤናሽን ምንም አልልም። እንዴት ነህልኝ? ወዴት እየገሰገስኩኝ? ምን ላይ ነው ያለው? አየር መንገድ አየር መንገድ አይደለም ሞል ነው፣ ሴንተር ሞል ሴንተር አጭን ነው። ሰላም ነህ? እንዴት ነሽ? ደግነሽ ሁሉ ሰላም አለሁነት። እንዴት ነህ አንተ? ቢዝነስ እንዴት ነው? ቢዝነስ ይዘናል። ይሁ መፈረጋገጥ ጤናሽን እንዴት ነሽ አሁን ሁሉ ሰላም ነው አልሐምዱሊላህ እንዴት ነህ አንተ አማን አማን አማን አማን ሰላም ሰላም ብለዋል አማን ነው አማን አማን የሚል ዘፈናል አይደለ አዎ ይኖራል አይጠፋም አንድ ጌም ላጫውትሽና ከዛ ሰላም ልበልሽ የና ሞኛል ስላልሽው ምን አልቸለታ ይሄን አማረኛ ታውቀዋለህ? ይደቋቁሰናል እንደዚህ እና ችግር እሱ አደለ እንዴ? ታዲያ አዲስ አበባ ትመጡና ከደስ እንዲው እንዲው ወገብን እንዲው ዲዮ ዲዮም የሲን ተከተከ ዶክተሩ ምን ብሎ መድኃኒት ይዘዝ ምን ብሎ ይዘዝ ይሸቀሽቀኛልን? ለዛውም ደግሞ እኮ አስተርጓሚ ተቀምጦ በዚህ ውጭማ፣ በዚህ ሀገር ቋንቋ ለማስተርኮ እንደውስ ሲሸቀሽቀኝ ወገብ የሚዘዝ ማለት ነው። አማረኛ ፓርቲ ምን ማለት ነው? ጣብጣብ አድርጉ እስኪ ቤተሰቦች፣ እንዲያው ወገቤ ወገቤን ይዞ ዲያቁሶኝ እንዲያው ስትሉ እሱ ነው። አሁን እኛ የተቸገርነው አማርኛ የሚያስተምሩ ሌላ ፈተና ላይ የሚመጥ ያው ይሄ አለም ኢንተርናሽናል ሲሆን ፈተና ላይ ይሄንን የሚያመጡት ታብታብ አድርጎ እየቅል ሆነብህ ወይ? ጉድ! ደግሞ ቅል ምንድን ነው? ይሄ ቅል ምንድን ነው? እየቅል ሆነ አማል አማርኛ የቅል ደግሞ ቅልቅል ቅል ኦኬ። ይሄ ቅልቅልማ እንደ ሊጥ ይሄ ማዞሪያ ነገር የሚጠቀሙበት ማለት ነው። እየቅል ሆነ፣ እየቅል ሆነ ብህ ወይ አማርኛችን ነው ያልኩህ። እንደ አማርኛ ቅል ይሆናል እንዴ? ስንት ሰው አለ ቤትህ? አይ ብዙ ሰው የለም፣ ስምንት ሰው ነው። ሰው የለም ታብታብ አያደርጉ የኔና ያንተ ሰዎች እና ታብ አያውቁም። ምን በወጣቸው ጊፍት እና ታብ አያውቁም። ቀል ቀል እየቅል እስኪ እዚህ ቤት እየቅል የምታውቁ ጣፉ። ታብታብ እያደረጋችሁ ወሎ የዎች አሉ፣ እስኪ ጠይቃቸው። የወሎ የብቻው ቋንቋ ነው ታያሳ አሁን ለማንኛውም እየቅልን የምታውቁ የወንድ ስም ነው። አያገል እንደሚባለው ነው። የክብር ስም ነው። ጻፉ የወንድ ስም ነው ብለ ታብታብ አድርጉ። ስምንት ሰዎች፣ እኔ እኮ ምን ላድርጋችሁ? ስምንት ሰው ተቀምጠው ነው ሶስት አንድ ብቻ ታቢ ያደርጉልሽ። እኔ ጋ ስምንት ናቸው። አስር ሰው ተቀምጠዋል። ይኸውልህ፣ ምን ቢሞቱ ብሞት አይቀብሩኝም ብሞት አይቀብሩኝም ብሞት ምን ላርጋቸው ምን መድኃኒት ልስጣቸው? ታባ አድርጎ እዚህም እያደረጉ ነው። ጎብጎብዘዋል አሁን ጎብዘ አስራ ሁለት ደረሰ። በነገራችን ላይ እያሸነፍ ነው ነው ላይላሀ ኢነላ እንዳንሸነፍ አማርኛ በደንብ አይችልም። በነገራችን ላይ እንዳንሸነፍ የቅል የቅል ይሄ አማርኛ ይሄ አማርኛ አይደለም። አስተርጓሚ ምንድን ነው ነው ደግሞ አንብበው አንብበው፣ ለኔ እኔ ላንብበው ለኔ ነገር። ለማንኛውም ይኸውላችሁ እኛ አማርኛ የምናወራው ሌላ ፈተና የሚመጣው ሌላ ሆኖ በእኛ ጊዜ ችግር ነበረና፣ አሁን ደግሞ ብሶባቸዋል። ምንድን ነበር ያልሹ? አያቀል እየቅል አረ ተሸነፍን እኮ በዛ አንድ ታባርጉ እንዳን ሌላ ቤተሰብ አይ፣ እኩል እንኳን አታደርጉም። ለየት ያለ አማርኛ ጉድሽን ባልሰማሽ ገበያ ባልወጣሽ አለ ያገር ሰው። ከእኔ ጋር ነው አማርኛ የምትፎካከረው? እስኪ አሁን አፌን በምላሴ ባላንቆለጳጵሰው ማን ንቆለጳጵስልኝ ነበር፣ በይ እስኪ። እኔ ነኝ የምለው ምን አስበህ ነው ግን አፌን በምላሴ አይ መፍጠን አለብሽ። አፌን በምላሴ ይኸውልሽ፣ አፌን በምላሴ ባላን ቆለፓፕሰው ማንኛን ቆለፓፕስልኛል ድሮል ነበር። ይሄን ነገር አሁን ግን እረስቸዋለሁ። ተው፣ አፌን ኦኬ፣ አፌን በምላሴ ባላን ቆለፓፕሰው ማንኛን ቆለፓፕስልኝ ነበር አልኩት። አይ ቢጆል ቢጆል ቢጆል

ጣብጣብ አድርጉ በበግ ቤት በገባ በቤት ቤት አገር ግዛት ቀረ በጉ አሁን ስሚ በግ እናንተ ሀገርማ በግማ በቃ አረብ ሀገር ነው በቃ የምትበላው እኮ እኛ ሀገርማ በግ ምኗን ተበላችሁ አረብ ሀገር በጣም ነው ሙሉ በግ አይደለ፣ እንደ አንድ ገበታ ላይ የሚቀርበው? እንዴ አረ በስማ፣ እኔ ራሱ በዚህ ድስት ላይ ተደርጎ እንዲሚገለበጠው በአይኔ ላይ መምጣት ጀምሯል። የሚገርምሽ ስጋ በል ነኝ፣ በጣም ነው የምበላው። አሁን እንደውም አረ ጥርሴን ታምሜ ስድስት መቶ ሺ ክፈል ተብዬ ተጠይቄ ያለው አሁን ስድስት መቶ ሺ ስድስት መቶ ሺ እኔ ሰጠኝ ፈጣሪ ራሱ እንደዚህ አልጠየቀኝም። በኢትዮጵያ ቀይሬው በኢትዮጵያ ሲመጣ ስድስት መቶ ሺ ነው። አስደነገጥከኝ። የተቦረቦረ መስራት ነርቭ መግደል ብቻ ነው ሌላ የለውምና መንቀር እኛ ጋር በጣም ውድ ናቸው ጥርስ ህክምናና እኔ ራሱ ደረሰኝ ሳየው ከት ብዬ ነው ትናንትና ይሳኮት ከት ብዬ ይሄኛውን ኦልሬዲ ይሄኛውን ፓርት ነቅለው ሰፍተውታል የእሱ ኦኬ ወደ ወደ ሰባ አምስት ወይ ሰማንያ ሺ አካባቢ ነው እሱ ግዴታ ነው ሰማንያ ሺ አካባቢ እሱ ያው ግዴታ ነው ኦልሬዲ ተሰርተ እዚህ ሀገር ይቀልዳሉ፣ ያሾፉብናል። ለማንኛውም ቤተሰቦች ታብታብ አድርጎ አሁን የፋሲካ ባለፈው የሮመዳን አስፈጥረናል። ቤት ለቤት ዘይት፣ ዱቄት ሁሉን አድርገን ጨርሰናል። አሁን ደግሞ የፋሲካን ቤት ለቤት የምንጎበኛቸው ሰዎች አሉ። ለእነሱ ቻሌንጅ አለው። ዛሬ ነገ ከነጎዲያ የትም አልወጣም። ቀን 24 ሰዓት ልቀመጥ እችላለሁ። የመጣችሁ ተሳተፉ። ትንሽ መንገድ ላይ ስለሆንኩኝ አሁን ወደ ቤት እስኪሄድ ድረስ ነው። አሁን ሳመር መቶልን፣ እኛ ራሱ ደስታ ላይ ነን። ፈካ ብለናል። ታብታብ አድርጉ። እስኪ አየሩ ቆንጆ ነው አይደል? አሁን እናንተ ጋር አሁን ግን ዛሬ ጭጋጋማ ሆኗል። ለካ መቀየር አልችልም። ይታይሻል ዳመና እየመጣ ነው። አሁን ነው እናወጣለን ማለት እኛ ጋር ፀሐይ ነው። በጣም ታሸነፍን እኮ የአዚዛ ቤተሰቦች፣ ወይ ተሸኩለ ኩሎንን። እኔ የሚገርመኝ እኮ ይሄን መመዝገቡ ደግሞ ይሄም ይመዘገባል ይመዘግባል። ምን አይቀርብኝ ብሎ ወጋ አይቀር፣ ሲዳሩ ማልቀስ አለ። አይ ለማንኛውም አዚዛ የስራሽን ስሪ። እኔም እስኪ ወዳጆቼን እንዴት ናችሁ ልበል። ዋናው ጤና መሆንሽ ነው። ምን እየሰራሽ ምን እየሰራሽ ነው ይሄ አህላም ጀማምራው ሂዳ ቡኩር ቡኩር። አዎ ቡኩር ቡኩር ማለት ጣል እንሰራለን። በጣም በራስሽ ትሰሪያለሽ? አው በራሴ ነው የምሰራው። አህላ ምን ይጋዝ? ቁጭ ብላ እየሰራች እካላስ ደበራትና ሳልጨርሰው ሄደች። ኦኬ። በረዶ ቤት፣ በረዶ ቤት ትከቸዋለሽ ወይስ እንዴት? ባባ አይስክሪም አላልኩህም። ቡኩር ነው እጣን ነው የምንሸጠው። ተው እጣን እኮ ያ በረዶ እንደ በረዶ ስታወጪ እኮ ነው። እኔ እኮ በረዶ የምታወጭ ይመስለኛል። ኦኬ ቆይ፣ ዘመዶችህ እንዲገዙ ለቤተሰብ መላክ ከፈለጉ ከዚህ ነው የማወጣው። በዚህ ነው ዲዛይን የምናወጣለት ማለት ነው። እንደዚህ እንድንነው አቅልጠሽ ነው የምትከጪው እንዴት ነው? አዎ አቅልጬ። ግን በረዶ ቤት አይገባም። ውጭ ነው የሚቀመጠው። ለአንድ ለሁለት ሰዓት ይቀመጣል፣ ይደርቃል። ከዛ ይፈለፈልና ከዚህ ወጥቶ በዚህ መልኩ ይሆናል። እኛ ደግሞ በኪሎ በግማሽ ኪሎ በሩብ ኪሎ የመዘነ ብኩር፣ ማለት እጣን ነው። ባለፈው ሰም ነግረውኛል። ለምን እልክልሃለሁ ያለች ልጅ ነበረችና ብኩር ልላክልህ ብላኝ። ኦኬ፣ እጣን ነው። እጣን ከዛፍ ላይ አይደለ እንደሚወጣው? ብዙ አይነት እጣኖች አሉ፣ ከዛፍም ላይ የሚወጣለ፣ ከእንጨትም ላይ የሚወጣለ። እሺ፣ አሁን አንቺ ከምን የሚወጣ ነው ይሄኛው? ራስሽ በራስሽ ክሬት አድርገሽ ነው ወይስ በዱቄት መልክ ይመጣል። ሉባን የሚባል አለ። ሉባን የሚባል ከእንድኑሲ አገር የሚመጣ እጣን አለ። ከዛ እኛ ዚህ በተለያየ የሽቶ ቃና እና ከለር እንሰራዋለን ማለት ነው። ኦኬ፣ ሽቶ ሽቶ ትነፊበታለሽ ወይስ ይቀላቀልና አብሮ ይሰራል? በሳት አብሮ ይሰራል። እዚህ ድስት ላይ ምናምን ታቀልጨዋለሽ? አዎ፣ ድስት ላይ አቅልጠን ምናምን ነው ይሄንን የምንሰራው ማለት ነው። እና ይሄ ምን አለው መሰለህ? ይሄ እንትን ምንድን ነው? አላጅሪክ ምንድን ነው? ቤተሰብ አማረኛ ጉድፈላን ፈላን ወላ እንግሊዘኛ የለ። ኦኬ አላጅሪክ፣ አላጅሪክ እንግሊዘኛው ትክክል ነው። አላጅሪክ ኦኬ። ማለትም አዎ፣ እንደዛ ላለባቸው ሰዎች፣ ሳይንስ ላለባቸው ሰዎች ይሄ ደረታቸው ሳይንስ፣ ሳይንስ ትብስት ነው። ታይነስ ታይነስ ታታ አስተምረኝ። ወጥተህ እኮ ነው ጉድ ሰራኸኝ። እንጀራን ያበላሸው አንተ ነህ። ያኔ ያኔ የእውቀቱ አልመጣም። የልጁ ነው የመጣ የእውቀቱ አብሮ ነበረ። እና ደረታቸውን እጣን ሲያሸቱ ደረታቸውን ለሚያፍናቸው ምናምን ይሄ በጣም ቆንጆ ነው ማለት ነው፣ አይረብሽም። አሁን ኢትዮጵያኖች ለመስጅድ ለቤተ ክርስቲያን ይሰራል። እንደዛ እየገዙ ነው። አሁን ያዋጣሉ። አሁን ለምሳሌ ኢትዮጵያ ላይ ሰው ባስተምርና ይሄን ስራ እየሰሩ ቢሸጡ እነዚህ ስራ የሌላቸው ልጆች ምናምን ያዋጣሉ። ለመሰለች ኢትዮጵያ ከዛፍ ላይ የሚቆረጠውን መሰለኝም የሚሸጡት፣ ያ ሌላ ነው። ራሱ ኢትዮጵያ ወደ ውጭ ልካ ታሸጣለች፣ ያ ሌላ ነው። ይሄ ከአንዱ ንስያ ነው የሚመጣው። ኦኬ ስለዚህ ዱቄቱ ይመጣ ያዋጣለኝ፣ እንደምን ዛሬው ሁኔታ ነው። አይ ቅርጹ ያምራል፣ ቸኮሌት ቸኮሌት መስሏቸው እንዳይበሉት እንጂ ቅርጹ በተለያየ ዲዛይን ነው የሚያምረው። ሽታውም ያምራል፣ ሽታውም ሽታውን አንቺ ራስሽ ነሽ ክሬት አንቺ አንቺ። ኦኬ እኔ ለኛ ማለት እንደገና ደሞ እነዚህ አሉ። ኡድ ምን? ኡድ ኡድ ደግሞ ይሄ ዋናው ነው፣ የአረቦቹ ኦ እነ ሱዳኖች የሚጠቀሙት የሚቀቡት ነው። እስቲ እንግሊዘኛ አለው። አልሐምዱሊላ እንግሊዘኛ ያለው ምኑን ታነበዋለህ? እኔው ላንብብልህ። ኡልሶዳ ይባላል። ይሄ ታዋቂ ቡኩር ነው፣ አረብ ሀገር። የአረብ ቡኩር ነው። የለ እንግሊዘኛ ያለው፣ አረበኛ። ይሄ እንጨት ነው፣ ሽቶ ተደርጎበታል። የአረቦት ነው ይሄ። እነዚህም አሉን እጣን ቤት ከፍተናል። አልሙሂም እጣን፣ ለማንኛውም እጣን ቤት ከፍተናል። ኢትዮጵያ የምትፈልጉ ካላችሁ ማዘዝ ትችላላችሁ። ሌላ ሌላ ነገር ደግሞ ልጠይቅሽ አሁን። እሱም በደምብ ቆንጆ እናወራበታለን። ለምን እኔ ኢትዮጵያ ላይ የሚያዋጣ ስራ እንዲሰሩ ልጆች እፈልጋለሁና ሰልጥና ስራ የሌላቸው ልጆችን ምናምን እንደሱ ኢትዮጵያ ላይ ቢያንስ በምን አይነት መንገድ ቢሰሩ ሀሳብን ትሰጭናለሽ? ሌላኛው ደግሞ ሳውዲ ያዋጣ ላ ያዋጣ፣ አበሾች ተቀጥሮ ይመጣሉ። በግል ኢቴክስታይ ማለትም ፍቃድ ያስፈልጋል፣ ብዙ ነገር አለ ለምን ያስተማርናቸው ልጆች አሁን አንድ ያስተማርናት ልጃለች ልጅ አለች፣ ብትመጣ ወይ ዱባይ ወይ ሳውዲ መታ ብትሰራ የሚል ሀሳብ አለን። ሌሎች ልጆች አሁን ለማሰልጠን አስበናል። ቢያንስ ትምህርት እየተማሩ ከዛ ወጥተው የሰለጠኑ ልጆች አንድ ሁለት ዓመት ሰርተው ብራቸውን ለማንም ሰ በራሳቸው ዝግ አካውንት አስቀምጠው ከሁለት ዓመት በኋላ እቃውን ገዝተው ኢትዮጵያ ላይ እንዲከፍቱ በራሳቸው የራሳቸውን ማለት ነው። ሁለት አመት ቢሰሩ የሁለት ዓመት ደሞዛቸው ተቀምጦላቸው ምንም ሳያጠፉ ያው ወጪ የለባቸው ምናምን መሄዱም ቤት ከዛ በኋላ ብሩን ይዘው እቃ ገዝተውበት እንዲሰሩ ለማድረግ እንደ ሀሳብ፣ እንደ ፕሮጀክት የሚዘነዋል እና ካለ እንደሱ አይነት እድል እስኪ እናወራሻለን። ታብታብ አድርጉ እስኪ ተቋረጥን። እሷን ቤት ያላችሁ ታብታባ በፀጉር ቤት ሙያ፣ በካፍቴሪያ በጽዳት፣ ግን አሁን ትንሽ ችግር ስለሆነ ካፍቴሪያ ሆቴል፣ ጽዳት እያስተማራችሁ ብትልኩ ተጠቃሚ ይሆናል። አኖ የዛ ሀገር መንግስት ለኢትዮጵያኖች ፈቅዷል ይህን ስራ እንዲሰሩ። ግን ችግሩ ምንድን ነው፣ በዛ ሙያ ላይ ቢመጡ ይሰሩታል ወይ ነው። አሁን እኛ ምንድን ነው እነዚህ የጠገቡ የጠገቡትን አይደለም የጠገቡትን አይደለም ስልሽ፣ አሁን በቤተሰብ በምናምን ጠግበው የሚመጡ አሉ። እነሱን መተውም ላይሰሩ እንደሚችሉ ያው ራናወይም የሆኑት ምናምን እነሱ ናቸው። አሁን እነዚህኞቹ ኦልሬዲ እኛ ስናሰለጥናቸው በአግሪመንት ነው መተው እንዲሰሩ ሰልጥነው ዕድሉን ካገኙ በኋላ መተው ግን እዛ በደንብ አድርገው እንዲሰሩ የማድረግ ነው ዓላማችን። እሱን የማድረግ ግዴታ እንዳለብን ነው የምነግርሽ። ማለትም በቃ ግዴታችን ቢያንስ እንኳን እንደ ዜጋ አስር ሰው